መንጃ ፈቃድ አልወጣም። ስለዚህ ምንድን ነው የተጠቀምኩት? እኔ እኮ አንተ መኪና የነዳውት እኮ ረዥም ስለነዳ ላግዝ ብዬ ነው የነዳውት እንጂ ምንድን ልጠቀም። መንጃ ፈቃድ ቀበጥ ሽኩ ከእኔ ላናግርልሽ ነበር። ምንድን ነው የቀበጥኩት? አልቀበጥኩም። መቃንኮ ሞንጀደማ ምናምን ወንድ ያልሳንት እኔ ቋንቋን ቆም ችግር እንግዲህ እሽ ሌላ ጥያቄ ግን ሲሪየስ ልጠይቅሽ ብዙ ጊዜ የሚያጋጥመኝ ፌመስ ሴቶች ናቸው ፌመስ ሴቶች አሁን ሰዎች ማይገምታቸው ብዙዎች ጋር ከፌመስ ሴቶች ጋር የወዱኛ ብዙ ነገር ጋር ደርሳለሁ ብዙ ደረጃ ደርሳለሁ ማለት ከዛ ነገሮች እንዳልተፈጠረ የሚቆጥሩ ስለምንድነው እኔ በጣም ማልችለው ነገር እሱ ነው ኦኬ እኔ ከአንቺ ጋር አሁን ሴክስ አድርጌ በነጋታው ኖርማል መሆን አልችልም። ወይ ግንኙነታችን ይቀጥላል ወይ ይቆማል። ለምንድን ነው አንዳንድ ሴቶች እንደዛ የሚቆጥሩት? የሆነ ግንኙነት ከተፈጠረ በኋላ እንደ ኖርማል የሚቆጥሩት ለምንድነው? ቅድም እያልኩ ነበርኩ፣ ወይ በቃ ወንድ ሴት ልጅ ወንድ ልጅ ጎበዝ አይደለም ብላ ካሰበች ኢንትረስት የላትም በነጋታው ማግኘት ምናምን ይመስለኛል። ላይፍ ይቀጥላል። ከዚህ ትዘጊያለሽ፣ ደግሞ ሌላ ሰው ተረኛ፣ ሌላ ሰው ጋር ትሄጃለሽ። ከሌላ ሰው ጋርም እንደዚህ ድረስ ይፈጠራል፣ ትለያያለሽ። አው ግን ከዛ የሆነ የራሳቸው የሆነ ፖይንት ላይ ሲደርሱ ሁሌ ያንን ሰው ነው የሚያስቸግሩት። ሌላ ሰው መጨመር አይፈልጉም በሕይወታቸው። ተደጋጋሚ ቀረረ ምን ሆነ ምናምን ያ ወንድ ላይ ነው ፎከስ። ሁሌ ተደጋጋሚ የሚመጡት እዛ ወንድ ላይ ነው። እና ብዙ ጊዜ ወንዱ ካልተመቻ ሴት ልጅ በነጋታው ቼክም ላታረቅ ትችላለች፣ በሌላ ቀንም በቃ ምንም እንደማይታወቀ አክትል ታረቅ ትችላለች። ምንም ደስ ብሏት እየጮኸች አርጋ እኮ ነው ነው እንደዛ። ኮልሽ አፍራ ነው፣ እፍረት ይዟት ነው። የምን እፍረት? እንጃ። በቃ ከዛ ነገር ውስጥ ደፍራ እንደዚህ መግባቷ ምናምን በቃ ወይ ያከበረች ወይ የወደደች መሳሳቷ ምናምን ሜይ ቢ እፍረት ሲፈጥር ነገሮችን ድፍን ማድረግ ይመረጣል ይመስለኛል። እሺ፣ ለምንድን ነው ስንግል ማሚ የበዛው ኢትዮጵያ ውስጥ? ሳይታወቁ ይጋቡና ልክ ሲታወቁ ይፈጠሉ። አብዛኛው አብዛኛው ትዳር መጀመሪያው የሚሆነው ምንድነው ልጅ ማርገዝ ነው። እና ብዙ ወንዶችን ልጅ ማርገዝዋ ትዳር ውስጥ ገፍትሮ ይከታል። ልክ ሲግባቡ ይፈታሉ። እኔ ከጋብቻ በፊት እንትን ልጅ አያስፈልግም ነው። እኔ ያው እሺ። ለምንድን ነው አሁን ብዙ ሴት መወንጨፍ ያበዙት? የሚወነጨፉት ለምንድን ነው? መወንጨፍ ምንድን ነው? መወንጨፍ ምንድን ነው? እርግጠኛ ነኝ አንቺንም። ክለብ ጋይስ እኔ አሁን ኮኪ ጋር ጓደኛ ነኝ፣ ግን እርግጠኛ ነኝ ክለብ እንደምትወነጨፍ እርግጠኛ ነኝ። መወንጨፍ ምንድን ነው? ከአንተ ጋር ብሬጂ ከዛ ከሌላ ወንድ ጋር ምናምን ከዛ አንተ ላይ ሹም ለምና አረውፍ እኔ በእንደዚህ ይሄ ይሄ እቺ እቺ ፖይንት የተጨበጨበ ማንነት ነው ያለኝ። ሌላኩ ግርድ ሎን እንችላለሁ ግን እቺ ግን እቺ የተጨበቀ ነገር ክለብ ይዤሽ ሄዳለሁ። ቆንጆ ክለብ። ከዛስ? ክለብ ሄደ ከዛ ምን ልታደርገኝ ነው? ምን አደርግሻለሁ? ክለብ ሄደሽ ቆንጆ ተሽኩንም እጪ ከዛስ? መጀመሪያ እንዳው እንዳመጣው ሁለት ኦፕሽን ምናምን ልትለኝ ነው? ለምን ሁለት ኦፕሽን አንቺ ሆርኒ ካልሆነ እሱ እኮ አንቺ ሆርኒ ስትሆን የሚመጣው ብሽን እኮ ነው። እሺ፣ ሁለተኛው እሱ አንተ ሆርኒ ስትሆን የሚመጣው ለኮ ነው ነው። እኔ አልሆነ ነው ኖሮ ያኔ ሳገኝሽ አልሆንም እንዴ? በቀን በመኮንኖች ነው ይቆሃ መዋኛው ሆርኒ ለመሆን ማታና ቀን ይፈልጋል እንዴ? እንዴ፣ እንዳው ሁኔታው ክለብ ውስጥ ገብተህ እንዴት ነው ሆርኒ ላትሆን የምችለው። እኔ እናንተ የተገናኘነው ግን በቀን ነው መዋኛ ገንዳ ዳጋ ነው ልትወኝ ነው የመጣው። በቃ ምናው ምን ልትል ያስብልሃል? ማለት አይጋብዝም፣ ሁኔታው ማለት ነው። አይጋብዝም ሁኔታው፣ ድራፍቱ አይጋብዝም። ድራፍቱን ስታዩ አይሆን አይጋብዝም። ድራፍት ድራፍት ሰዎች ጠጣን እናንተ ድራፍት ላይ ያለው ቪዲዮ ከዛ ላይ ከዛ ላይ ለሚፈጠር ነገር አለ እንዴ? ድራፍት ላይ ሳይወራ እሱ ያስቀኛል። እሱን ዳንስ ነው። ከዛ ውጭ አደንሽ ከዛ ዳንስ ውጭ ትደንሻለሽ። ክለብ ገብተን ደግሞ እሱ ዳንስ ተደንሶ ማለት እንዴት ነው ማለት ላይ ቢሆን ከዚህ በፊት እንደዛ ስትኝ እንዴ እና ብለሽኝ አታውቂም እንዴ? ታውቂያለሽ እኮ መጣ ነበር እየሮጥኩ ሆርኒ ሆኜ እንደዛ ማስብ አይነት ሰው ቢሆን ነው ጀስት ሲ ቀልቡን ልቡን አቶ ምናምን እኔ ሰው ለመገምገም ነው የሚሄደው። ላይ ቆጥ ላይ ጨፈር አልችልም፣ ስለዚህ መጨፈር አልፈልግም። ቆጥ ላይ ይዘሽ የሆነ ነገር ሰው ሲዝናና ማለት ነው ደስ ይላል። እሺ ቆይ ዳንስ ሳታቅ እንዴት ነው የእሱ ዳንስ? መተቸት እኮ አላልኩም እኮ አይቼ ደስ ይለኛል። የሴት እንደዚህ ቱረካ ምናምን ደስ ይላል። አልመጣም እንትን ይዞ ከታች ወደ ላይ ቱረካት ማየት ደስ ይላል። ያልከፈልሽበት ብቻ አልከፈልሽም። ለሴቶቹ አልከፈልሽም። ሌላ ሰው ጋር ሲደንሱ፣ አንተ ይዛት ስትደንስ ነው ደስ የሚለው እኔ ዳንስ ስለማልችል እኔ እጃተ ሄድኳትን ልጅ ብዙ ጊዜ ሰው ነው የሚያስደንሳት። ለምን ለአንተ ነው የመደነስ ያለባት? ዞረ እኔ ዳንስ አልችልማ። እኔ አልጋብዝም እኮ አንተ ትቀመጣለህ፣ እሷ ግን ለአንተ ነው የምትደንሰው። በቃ እይታዋ ምናምን ወደ አንተ ነው መሆን ያለበት። ችግር የለውም፣ ነገ ታሳይኛለሽ። እሱ ሙሎ ማለት ነው። ዳንስ አልችልም። ታላቅ ሩጫ ትሮጣለ እንዴ ቲሸርቱን ባገኝ ቲሸርቱማ ብላክ ምናምን ነው እንደዚህ የሚሸጥ ከተገኘ ነው ማይሮጥ ሰው ምናምን ውጭ ላይ የሚሸጡ አለው አይደለ? ጨምረው ዋጋ እኮ ሁለት ሺህ እስከ ሁለት ሺህ አምስት መቶ አምና፣ እኔ ማይሮጥ ሰው አግኝቼ 2500 ብዙስ ይሮጥኩት። በቃ የዕለት ሳይሆን እንደነገር ሊሮጥ ቅዳሜ ከሰዓት ላይ ሀሳቡ ሲቀየር ሰውየው እኔ የገዛሁት ለሩጥ እንዴ ነው? መቼ ነው ሩጫው? አንውድ ስራ አለኝ። እውነት ስራ ይበልጣል። ስራ ካለማ ስራ ይበልጣል። በእርግጥ መስሪያ ቤታቸውን ይሰጣል። ጣ ከደረሰን ሊደርሰን ይችላል ዶ መንገድ ምናምን ይዘጋጋል። መሮጥ የምችልበት ሁኔታ ካለ ከቦሌ መሳለሁ በኦሎም ባልተው ይችላል። ስሮጥ እኮ ጎበዝ ነው። በጣም ሯጭ ነው እንጂ እኮ ግን፣ የምትሮጥ ከሆነ ቀድመህ ማሟሟቅ አለብህ። አረ ማሟሟቅ አስፈልግም። ምን ማኒ እኮ ጎበዝ ሯጭ ነው እንዴ። ስትራፖ መሮጡን እኮ ጎበዝ፣ ወቅቱን ትሮጥ ትችላለህ። ግን ከዛ በነጋታው ስትራፖ ምናምን ይኖራል። ችግር የለውም

ከስራም በፊት ምን ምን ያሰበጣ? ስንት ናቸው? ሀያ አምስት በስምንት አመት በፊት ከስምንት አመት በፊት ደስ ይላል። ሩት መሮጡ ጥሩ፣ ትዕይንቶቹ ምናምን መንገድ ላይ የሚታዩት ደስ ይለኛል። ነቆራው ምናምን ደስ ይላል ምናምን ወሬ ቀይሩ። ቁጫል ነው ነገር ለመስማት ነው። ቁም ነገር ሳይሆን ስለ ሴክስ ለመስማት ነው። ወሲ ወሲ ነው። በጣም የሚገርመኝ ደግሞ ኢትዮጵያ ውስጥ ብር ልኮቻት ማድረግ የምትፈልጉ ምናምን ብለው ወንዶች እኮ ናቸው እኮ ኦነሮች አዩ። እኔ ጋም እናውጣል ይገልጽ እኔ ስንት ብሎ ወደ አራት አካውንት ዳጊ ነው ምናምን የምትል አካውንት ብሎ አድርጊያለው። ወንድ እኮ ነው። ወንድ እንደሆነማ እኮ በስነ ስርዓት ታይቷል አሉ። በስነ ስርዓት ላይቭ ላይ እንድኩት ብሎ ና ግባ ብሎ ጊፍት አስገብቶ እንደዚህ ፎቶ ግሪን ስክሪን ዲ እዚህ ፎቶ አድርጎ ሲያልፍ የሚታይ አልመሰለውም እሱ እና እና ጊፍት ጋለሪ ነው እና ምናምን ተብሎ ጊፍተሩም ደግሞ እሺ ምናምን ነገር ብሎ መጥቶ ሊሞላ፣ ግሪን ስክሪን አድርገው ሰውየውን ልፍ ሲል ጎረምሰው አልታየም። ሰውኔ ሆርኒ እንዴት እንደሚሆን እግሬ አውጪኝ ቶሎ ላጥ ብሎ የለም አሉ። ሰውየውን ያሳዝናል እና ተነቅቶባቸዋል። ብቻ አትባልጉ፣ ጥሩ አይደለም። ታቃቸዋ ነገ ደውልልሻለሁ። ነገ ደውልልሽ እና የማስጨርጭር እራትን እንበላና፣ መጀመሪያ በሲንግል ሞቅ ሞቅ እናደርጋለን። መጠጥ ተወዷል። ተኪላ ነው የምጠጭው፣ ጎርደን የምጠጭው ጃጋ ማስታር ነው። እና ታዲያ ውሃ ይዘሽ ነው የሚጨፍረው፣ ምዳም ግማሽ ደልት ነው ነው ዘገየር ነው የሆነ አስጨርጭር ዘገየንም በበላ ደስ ይለኛል፣ ግን የሆነ አስጨርጭር ነው። በጣም የዘገየ ስጋ ምርጥ ነው። እኔ ተመችቶኛል፣ በቃ የዘገየ ስጋ ይሻላል። የት ያለው ሳሚት

እያለ ስልክ ሰጣቸዋለሁ ብሎ ያለ እስካሁን ሰው ላይ አዳም የምትባል ሰው እንትን uh, አዩን።